ጫቱን ተው፣ ቅመም አታውቀውም። ነው ጥቅም። ኧረ በእናትህ እኔ ላይ የምትጠላውን ነገር እራስህ ጀመርክ እና እባክህን። አታፍሪም? እንደው ለልጆችሽ አታስቢኝ። ለእኔ እንኳን እኔ ይቅር ችግር ባለቤትሽ እዛ ሲሰቃይ የሰው ሀገር ላይ ሲሰቃይ አታስቢም። ጭራሽ እኮ ዝም ስንልሽ ታዋት የመጀመሪያ ሚስት ነሽ ሲባል ዝም ብለን ስናይሽ ቀዘንሽ፣ ወጥረገጥሽ። እውነቴ ነው። ማንኛውም ሚስት ሁለተኛም ትሁን የመጀመሪያም ትሁን ዞሮ በቃ ሁለተኛ ሁለተኛ ነኝ። የመጀመሪያ ራሱ ሚስት አለኝ ሰይድ ጎዳና ላይ ወደቀ። ሱመያን ካልመለሳችሁልኝ፣ ሱመያ ካላ ካልተቀበለችኝ ካልታረቀችኝ ብሎ ጎዳና ላይ ወርቋል። እባካችሁ ሰይድን ከሱመያ ጋር ለመገናኘት እባካችሁ የቻላችሁትን ተዋጡ። ይህን ቪዲዮ ሁላችሁም ላይክ፣ ሸር እያደረጋችሁ ላልደረሰ ሰው እንዲሁም ለሱመያ እንድደርሳት ይህን ቪዲዮ ሁላችሁም ላይክ እያደረጋችሁ በላይክ ግቡ። በላይክ እንዲሁም ቤተሰብ ያላደረጋችሁ ቤተሰብ አድርጉኝ። ውድና የተከበራችሁ ቤተሰቦቼ ይቅር ብለሹ ልጆችሽን አባት አንድ ላይ ብትኖሩ ደስ ይለኛል። በቃ ሰይዴ፣ እኔ የባለቤቴ ወርቅ አውጥቼን በሆን ሸጬን በሆን አስይዤን በሆን አንተን ወደ ኢትዮጵያ ሸኛለሁ። እንደዚህ እያንተን እያየሁት ማለት አልፈልግም። አረ እባክህ ሰይድ፣ እኔ ልጆቼን ፍለጋ ነው የመጣሁት። ስማኛ እኔ ቆንጆ አልጋ አማርጭ ተኛ ደለ የመጣሁት፣ ልጆቼን ሚስቴን ፍለጋ የመጣሁት። ኢትዮጵያ ሄድኩኝ ኢትዮጵያ ገባች። ልጄ ምን ላይ እንዳለች አላቅም። መርፌ ስታስወጋ ታየኝ አለች። አሁን ሐኪም ቤት ልጄን ለምን እንዳደረሰች አላቅም ምን ላይ እንዳለው አላውቅም፣ ምን እንደሆነ አላውቅም፣ ምን እንደሆነች አላውቅም። ምን እንዳደረግቻቸው እኔ ብሩን አስገባሁላት? ወጣት እዛም ኢትዮጵያም ያለውን ለአዩ አስገብቼ መጣሁ። ኢትዮጵያ ያለውን ወደዚህ ማስመለስ አልችልም፣ እንደ አልችልም። እሱን ለአዩ አስገብቼ ላታለሁ፣ መቼም አትመለስም። እዚህ አሁን ምንም ነገር ሁሉም ነገር ጨርሰ ነው። በቃ እንደዚህ አሁን ለዚህ ደረጃ በቃ አሁን አዎ፣ ምንም የለኝም። ሁሉ ነገር ብር እጄ ላይ ያለውን አምስት ጨርሻለሁ። እዚህ ጋር በጣም ብዙ አበሾች አሉ

ሱመያን ለማግኘት ቀኑ እየቀረበ ሲመጣ ሰይድ ወደ ጎዳና እየሄደ ነው። ወንዶች ሚስቶቻችሁን ስታባሩ፣ ሚስቶቻችሁን ስታስከፉ ምንም አይመስላችሁም። ታዲያ አሁን ሱመያ ናት የበደለችህ ወይንስ ደግሞ አንተ ነህ የበደልካት? ሁለት ልጅ አሳቅፈህ ከሴት ላይ ሴት ደርበህ የመጣኸው አንተ ነህ። ሁለተኛ ያችኛቱ ሴት ስትሰርባት የነበረችው አንተ፣ ቁጭ ብለን ስታሰድባት የነበረው ጎዳና ለማደር ጎዳና ለመውደቅ ምን አስፈለገ ጎዳና እንግዲህ ይህን ከምስሉ ላይ የምታዩትን ሰውዬ ታውቁታላችሁ ብዬ አስባለሁ። ይህን ሰው ደግሞ የማያውቀው ሰው የለም። ትላንትና በጣም ጥሩ ሰው፣ መልካም ሰው ነበረ። በቅርቡ አንድ ሴት ጋር ፍቅር ያዘኝ ወይንም ደግሞ አንድ ሴት አገባሁ ብሎ ከመጀመሪያ ከድሮ ሚስቱ ጋር ሸሽቶ ወደ ሌላ ሚስት ሄዶ ነበረ። ከዛ ያችኛቸው ሚስት አለመቸው ስትል ደግሞ ወደ ቀድሞዋ ሚስቴ መልሱኝ ብሎ ጎዳና ላይ ወርቋል። ዴላላዎች አንጥተው ዱባይ ያፈሰሷቸው፣ ዴላላዎች አንጥተው ሳውዲ አረቢያ የጣሏቸው፣ ዴላላዎች አንጥተው መንገድ ላይ ያስቀራዋቸው ሰዎች እነሱ ጎዳና ላይ ወርቀው እንደ ሰይድ አለመነም። ስለዚህ ባካችሁ ይሄን ቪዲዮ ሼር ሼር እያረጋችሁ ለሱመያ ለሱ መያ አድርሱልኝ። ሱመያ እባክሽ ባልሽን ከጎዳና አንሽው። ልጆቹን ናፍቆ ሜዲያ ላይ ወርቋል። ጫት እየቃመ ነው። ይሄን ማይጠበቀው አንድ ቀን አድርጎት የማያውቀውን ሱሰኛ ሆኖ ነው ባለሱስ ሆኖ መንገድ ላይ ቀርቷለን ባልሽ የልጆች አባት። ስለዚህ ሰጊዴን ወደ ልጆቹ አገናኙ ተቀበዩ። ከበፊት ውስጥ ተምሯል የዛሬው ብቻ ጎዳና ላይ መውየቁ ይበቃዋል። እሱ ጎዳና ላይ ወርቋል ባለች እና ከጎዳና ባለሽን አንሽውላለኝ። ይህ ቪዲዮ ደግሞ ተመልካቾች ለሱመያ እንዲደርሳት ሸር እያደረጋችሁ አድርሶልኝ፣ ሱመያ ይድረሳት። ሀዩ ደግሞ ዛሬ ቪዲዮ ሰርጣለች

አፋን ዝጋቸው። እኛ ድምፅ እንድንሆንልህ ወደ ሱመያ ስመያ ሄደን እባክሽ ባልሽን ተቀበዩ። ጎዳና ላይ ወርቋል። የሚበላው የሚጠጣው የሚለብሰው አጥቷል። መንገድ ላይ ወርቆ ቀርቷል። ስለዚህ በቦሌም በቦላላም ብለሽ በባህርም በመኪናም ሆነ በባጃዴም ሆነ በግመልም አርዩ ሰግዲ ወደ ራስሽ ሰጁ እንድንልልህ እየመጡ የሚሰሩዋትን ሰዎች ያዝላ። ሱመያ ትላንትና መዲያም ነበርኩኝ ዛሬ ከዲያማ ሆንኩኝ ብላ ይኸው መዲያምነቴን ፈርሶ ወደ ከዲያምነት የተቀላቀልኩ ብላ ልጆቿን ይዛ ስታለቅስ አይተናለን። ስለዚህ ሴት ሊመበድ የሌለባትም ሴት ልጅ ሴት ልጅ መበድ የሌለባትም የሴት ልጅ እንባ ይብቃ፣ የሴት ልጅ ይብቃ። ሱመያን እንድናስታረቀ ከፈለክ ውሻዎችን እሰራቸው። ሱመያን የሚሰርቧትን ሰዎች እሰርላት፣ ከዛኛ ደግሞ ሱመያን እናስታርቀሃለን። ቀን በቀን በቃ ሁሉ ጊዜ የማይመጣ አጀንዳ የማይመጣ ርዕስ የማይመጣ የማይሰራ ቪዲዮ የለም። ታዲያ የራባቸው እና የጠማቸው ጠግበው ጠግበው ሚዲያ ላይ ወደው ጠግበው ጫፌ ሱስ ውስጥ የገቡ ጠግበው ሌላ ስራ የሚሰሩ ሰዎች እና ደግሞ ተርበው መንገድ ላይ ለቀሩ ሰዎች እንዴት ነው ምን ድምጽ ምንሆንላቸው? በምን አይነት ቃል ነው ድምጽ ምንሆንላቸው? አንተስ ኑሮ ተመቸኝ፣ ሀብታም ሆንኩኝ፣ ቤት አለኝ ተረፈኝ፣ ይኖረ ኑሮይ ተረፈብኝ፣ በዛ ሀብቴ ተትረፈረፈ ብለህ ሁለት አገባህና አይደለም፣ ሁለቱ አንዱ ሳይበስል ይኸው አሁን። ወዳና ከመሮጥ ምንም አይገኝም። ወንዶች የሚስቶቻችሁን ሰተር አርጋችሁ ያዙ። ደግሞ ሰሞኑን ማሐቢባ ቢን ደግሞ አዲስ ርዕስ መጥቷል። እናንተ የሁላ ሴት ትዳር የለውም ላጤ ነው ሀገር ቤት የሚመጡ ሰዎች የሁላ ሴቶች ትዳር ላላቸው ናቸው። የሁሉ ሴቶች ትዳር ፈላጊ ናቸው። ወንዶችም ሴቶች፣ እናንተ ሶሻል ሚዲያ ላይ መጥቶ ያገባው ሚስቱን ትቶ ሌላ ሲያገባ ሚስቱ ፍለጋ ሚስቱን አቶ ጎዳና ላይ ሲወዲ ሲወድ፣ ያላገባችሁ ደግሞ ቲክቶክ ላይ መጣ። አምባሳደር ሀቢባን ባልፈልግኛ አጋቢኝ ሀቢባ፣ ደሞ ሰርጋችሁን በኔ ቤት ነው የሚደረገው፣ የኔ ቤተሰቦች ናቸው ስፖንሰር የሚሆኗቸው። ሰውን ታዳግራለች። እኔ ሰሞኑን ልመዘገብ ነው፣ ከሃያ ቤት ጠበቁኝ። እና ምን ልላችሁ ፈልጌ መሰራችሁ ቤተሰቦች፣ ሰይድና ሱመያ ሚስጥር ነው። ባይሆን ሰይድና ሱመያ ሊገናኙ ትንሽ እንደዚህ ያለ የቀረቻቸው፣ ለመገናኛቸው ቀን እየደረሰ ስለሆነ ሰይድ ሱመያን ለመታረቅ እየፈለገ መንገድ ላይ ስለሆነ፣ ሱመያ ወደ ሰይድ ሰይድ ወደ ሱመያ በቅርቡ ስለሚሄድ ዛሬ ወይነት ወይ እንደዛ አዲስ ነገር እንሰማል። ጠብቁ ጠብቁኝ። እኛም ቪዲዮ እንሰራል። እናንተም አዎ፣ በቀን በቀን ቪዲዮ ስሩ፣ እኛም ቀን በቀን ቪዲዮ እንሰራል። እናንተ በየሰራችሁበት እኛ ማስተያየት እንሰጣለን። እና ምን ላችሁ ፈልግ የመስራችሁ ቤተሰቦች ግን በዚህ ደግሞ በጣም ይወቁ ናችሁ እንች ብላችሁ ልባችሁን ሰጥታችሁ የምታዳምጡ ሰዎች አላችሁ አይደለም? አይዲ የለም። ቆዩ ማቀት በ በሉ እሱ በኋላ እናፈላልጋታለን። ስለዚህ ሰይድ ዛሬ እንደምታዩት ጫት እየቃመ ጎዳና ላይ ወርቆ ምናምን ብዙ ወንድሞች የጫት ሱስ ይዟቸው መንገድ ላይ ቁጭ ብለው ምናምን እነዛን ሰዎች መቀየር መቻል እይቻል። ግን እኛ ደግሞ ስናጣ ወደ ጎዳና ና ወደ ጫት ወደ ሱስ መሆናችንም ማስተማር የለብንም ማስተማር ያለብን ሰዎችን የሚጠቅም ነገር ሰዎችን የሚያስተምር ቪዲዮ ብናስተላለፍ ይመረጣል እንጂ ሰይድ ትናንትና ሱመያ ጋር አብሮ ውሎ አብሮ አድሮ ዛሬ ጎዳና ላይ ጠግብ። ስንት ተርበውና፣ ስንት ታመው፣ ስንት ቆስለው፣ ስንት ማንቀሳቀሻ ተው ተስፋ ቆርጠው ሚዲያ ላይ የወደቁ ሰዎች አሉ። ሰይድና ሱመያ መገናኝ ከታሰበ የመንግባና እናስታርቅሃለን። ግን ይሄን ያህል ድራማ ይሄን ያህል ድራማ መሄድ አያስፈልግም። ይሄን ያህል ድራማ ውስጥ ገብታችሁ ይሄን ያህል ጊዜ መፍጀታችሁ አያስፈልግም። ድራማችሁ መቼ እንደሚያልቅ አላውቅም። እና የመን ለመሄድ በቅርቡ እየተዘጋጀህ እንደሆነ የመን በቅርቡ ገብተህ ከሚስት ጋር ቪዲዮ ለመስራት ስለፈለግ ይቅርታ አደረገችልኝ ለማለት ስለታሰበ ስለሆነ ኦኬ፣ እሺ አመንህ አምነናሃለን። ሚስት ጋ ያመላልስ፣ ሚስት ጋ ያስታርቅ። ሱመያም ደግሞ ሰይዲ እና ብለሽ ተቀበይ፣ የልጆችሽ አባት ነው። ጎዳና ላይ ወርቋለን፣ መምረ ልጆች ሲያለቅሱ ያለቅሱ ማየት የለብሽም። ይኸው ተናገርኩለት ለሱመያ። ሱመያ፣ እየሰማሽኝ፣ ሰይድን መልሱ፣ ወደ ቤትሽ አስገቢው፣ ይቅርታ ተቀበዩ። ጎዳና ላይ ወርቋል። ከጎዳና ሽያ ወደ ሰይድ ወደ ሱመያ በቅርቡ ስለሚሄድ ዛሬ ወይነት ወይ እንደዛ አዲሱ ነገር እንሰማል። ጠብቁ ጠብቁኝ እንዳይሄድ ጎዳና ላይ ወደቀ። ሱመያን ካላስ ካልመለሳችሁልኝ፣ ሱመያ ካልተቀበለችኝ፣ ካልታረቀች ብሎ ጎዳና ላይ ወድቋል። ባካችሁ ሰይዴን ከሱመያ ጋር ለመገናኘት ባካችሁ፣ የቻላችሁትን ተዋጡ። ይህን ቪዲዮ ሁላችሁም ላይክ ሸር እያደረጋችሁ ላልደረሰ ሰው እንዱም ለሱመያ እንድደርሳት ይህን ቪዲዮ ሁላችሁም ላይክ እያደረጋችሁ በላይክ ግቡ በላይክ እንደውም ቤተሰብ ያላረጋችሁ ቤተሰብ አድርጉኝ። ውድና የተከበራችሁ ቤተሰቦቼ ሰላሙ አለይኩም ወራህመቱላህ ወበረካቱ። በሌላ ርዕስ በሌላ ቪዲዮ እስከምንገናኝ ድረስ ሁላችሁም ይሄን ቪዲዮ ሼር፣ ላይክ አድርጉልኝ። እንደዚሁም ደግሞ አሰባ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሌላ ምንም የምለው ነገር የለኝም። ሰኢድ፣ አላህ ልብህን ይመልስልህ፣ ሚስት ጋር ያስታርቅህ፣ እኛም ደግሞ ባሎቻችንን በቅርብ ያንጣልን። ይሄን ለማለት ወርታለሁ። ቤተሰቦቼ፣ ባይ ባይ፣ ደህና ሁኑ።